ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ትናንትና ሩታ በሰራችው ቪዲዮ ነው። ቪዲዮ እውነት ለመናገር በጣም ልብ የሚነካና ልብ የሚሰበር ቪዲዮ ነበር። ብስምላ በሕይወቴ እንደዚህ አይነት ቪዲዮ አይቼ አላውቅም። እውነት ብዙ ጊዜ ብዙ ቪዲዮ ሰርታለች ሩታዬ። ትናንትናው ደግሞ በጣም የገረመኝና በጣም ያሳዘነኝ ቪዲዮ ነበረ። የገረመኝ ነገር ቢኖር ሩታዬ እንደዚህ መሆና እንኳን አብርሽ እንደውም ባያረጋት፣ እውነትም ይህን ነገር እመኑኝና በአብርሽ እንደዚህ ነገር አንጠብቅም። አያረገውም እና ግን እንደውም ቢያረገው እንኳን ማነው እንደ ሩታ እውነት። ብዙዎቹ ሩታ በመጥፎ አስተሳሰብ ነው የምታያት ማለት ነው። ነገር ግን ሩታ እንደዚህ ሰው አይደለችም። የትላንትና ቪዲዮ ለአንዳንድ ሰዎች እንግዲህ ስለማያዩት ነው እንጂ፣ ያው በአብዛኛው ጊዜ ሩታ ስለምትጣላ ጠላቶቹ ቪዲዮ ገብተው አያዩም። ቢያዩት ኖሮ በትላንትና ቪዲዮ ትምህርት እየወሰዳሉ። ትምህርቱ ትምህርቱ ምን ነበር መሰላችሁ? በጣም እኔ የገረመኝ ነገር ቢሆን ሩታ እንደዛ ሆና እንደዛው ተረብሻ ምትጨነቀው ለማን ነው ምትጨነቀው? ስለ አብረሽ ነው ማለት ነው። አብረሽን አደራ አብረሽን እንዳይከፋው እያለች ነበረ። እንደዛው አድርጓት፣ ግን ከሩታ አፍ ምንም መጥፎ ቃላት አይወጣም ማለት ነው። አያችሁ፣ ለዚህ ነው እኛ በሁለታቸውም እንፍረድ የምለው ማለት ነው። እና አብርሽ ቢሆን አይታችሁታል ማለት ነው። አብርሽ ቪዲዮ ሲሰራ እሱ በሚጠቀማቸው ቃላቶች ናቸው አንዳንድ ሰዎች እየመጡ የሚሰድቧት ማለት ነው። እና እሷ ግን በምንም ታምር ከአንድም ሁለትም ቪዲዮ አይተናል፣ አብርሽን አሳልፋ ለማንም አሰጥም? ይሄ ለምን ይመስላችኋል? ስለምትወደውና ስለምታከብረው ክብር ስላላት ለሱ ቦታ ስላላት ነው። ምንም ማንም ነገር እንዲነካባት አትፈልግም እና ሌላው ደግሞ ልብ የሰበረኝ ነገር ቢሆን ብስምላ ከአሁን ወዲህ ተመልሼ አልመጣም ከልጄ ታዩኝ ያላችሁ ስትል፣ በጣም አንጀቴን ነው የበላችኝ። እና ሩታዬ በዚሁ አጋጣሚ አብረሸም ሩታም እውነት ካረጋችሁ እስከ መጨረሻው ድረስ ለትንሽ ጊዜ ሩታ ከሚዲያ ከራቀች ይህንን ቃላችን ሰምታችሁ ከፈጸማችሁን ከልብ እናመሰግናለን። ነገር ግን ሩታ አሁንም ተመልሳ መምጣቷ አይቀርም። ተመልሳ መምጣቷ ደግሞ በምን ጉዳይ መሰላችሁ? እሷን ቤተሰብ መሄድ ይጠይቃል። ትመለስ ይባላል። አብርሽ ደግሞ ሄዶ ከእሷ ጋር ያለቅሳል። ብዙ ነገር ታያላችሁ። ለዛ ሁላ እናንተ በትግስት ትጠብቁ እና ዛሬም ነገ እኔ የምለው ነገር አብርሽና ሩታ አንድ ናቸው፣ አልተለያዩም። ብትሄድም ደግሞ ቤተሰቦች ዋጋ ናቸው። እዚህ ጋር ደግሞ ሩታ እያጠፋች ጥፋት ቢኖር ዋን መቼን አልደብቅላትም። ሁሉም ነገር ትክክል ሰልታለች። እቺ ነገር ለምን አለፈቻት አልልም። ሩታ አሁን የተጓዘችው በውሸት ነው። ምንም ተጨባጥ ነገር አልነበራትም። ሩታ ዝም ብላ ከሜት ወሬ ሰምቻለሁ ብታጀራ ይጃለሁ ብሎኛል ብላ በጥርጣሬ ቤቷን ትታ መውጣት አልነበረባትም፣ መታገስ ነበረባት። ሲቀጥልም ደግሞ አንዳንድ ሰዎች እውነት ይሄ ነገር እውነት በሩታ በአብረሽ ሕይወት ነው የምትሉት? በፍጹም እኔ ልንገራችሁ፣ በሕይወታቸው አይደለም ለካሜራ ብቻ ነው እና ትናንትና አንድ ነገር ልንገራችሁ፣ ማስ ነፂ ምን አለች? ቃል ገብቶልኛል አብርሽ ወደ ቡታጀራ እንዲመጣ ብላ ነው ቪዲዮ የሰራችሁ ሩታ ደግሞ አብሯት ከነፂ ጋር ሂዶ ነው የምትለው ማለት ነው። እና የትኛው እንስማ የትኛው እንተው ማለት ነው? ለዚህ ሁሉ በቃ ሩታ ከቤት መውጣት አልነበረባትም። አቤላ ሞር እንኳን እዛ እንደሆነ አረጋግጠን ትሄጃለች ሲላት መረጋጋት ነበረባት አጣርታ መሄድ ትችን ነበር ግን፣ ከመሬት ተነስታ ባላወቀችው ነገር ቤቷን አንጥታ በመውጣቷ በጣም ልቤ ተሰብሯል። እኔ መሆንም አልነበረበትም። ሲቀጥል ትዳር ሲባል እንደዚህ አይደለም። አብርሽ ያጥፋ ሩታ መቻል አለባት። እዚህ ጋር ሩታ አልቻለችም አልልም። ብዙ ነገር አሳልፋለች፣ ብዙ ነገር ታግሳለች። እና ይህንም ደረጃ የደረሱት ሁለቱም ነው። እሱም እንደዛ፣ እሷም እንደዛ ሆነው ነው ማለት ነው። ግን እኛ እኔ የምገረመኝ ነገር ለእኛ ትዳር በቀልድም ይሁን በጨዋታም ይሁን አብርሽና ሩታ ለእኛ ምን አይነት የትዳር ሕይወት እንደሚያሰምሩኝ ነው ግራ የሚገባኝ። እዚህ ጋር በዚህ ልክ ለምን በትዳራቸው ቀልድ አበዙ? ጨዋታ አበዙ? እና በትንንሽ ነገር እንኳን በሌላ ነገር ቢቀልዱ በጣም ደስ ይለኛል። በዚሁ አጋጣሚ አንድ እህቴ ልመንስልሽ እና ኮሜንት ላይ አይቻለሁ። ድራማ ከሆነ ሩታ ልምታለቅሳለች እያልሽ ነው። ሩታ ደግሞ እዚህ ጋር የምታለቅስበት ምክንያት ድራማው እውነት ይመስላታል መሰለኝ፣ አንዳንዴ ማለት ነው። በዚህ ነገር ብዙ ጊዜ መልስ ሰተነበታል ብዙም ጊዜ አውርቻታለሁ። እኔም ሌሎች ምህቶች እየፈለገ ነገር ቢመጣ እንዳታለቅሽ ተብላለች። ነገር ግን ሲበዛ በጣም የዋህናት የዋህነት ዋነው ያስለቅሳል። እናም ደግሞ ድራማው የእውነት ይመስላታል። ከብሽ ከምትለያየ ይመስላታል መሰለኝ። ለዛ ነው እንጂ የምታለቅሰው እውነት ይሄ ነገር ትክክለኛ ነገር ሆኖ ብሎ አይደለም የምታለቅሰውም። አንደኛ ነገር ድራማ ለቅሶ ከሌለበት በደንብ መተወን ከሌለበት ማንም ያምን የለም። በአሁን ሰዓት ብ ሲቀጥል የአብርሽና የሩታ ህይወት ሁሉም ነገር ብልሽልሽ ብለዋል። በቃ ምክንያቱም በጣም የሚወዳቸው ወዴንስ ራሱ በጣም ተሰላቸዋል። እውነቴ ነው የምላቸው አሁን ዝም ብለው ይሰሩታል እንጂ ይሄ ስራ እንደውም የበፊቱ ስራ ይሻል ነበር። ምክንያቱም ምንም አይነት ለውጥ አያመጣም፣ ቪውም የለውም፣ የስድብ ማት እንጂ ላይክም የለውም። በቃ ያለው የኮሜንት ጋጋታ፣ የስድብ ጋጋታ ነው። ለዛ ሁሉ ቢያቆሙት ደስ ላይ ነበር። ነገር ግን እነሱ መስሏቸው የኛ ህይወት የሚቀይረን ይሄንን ነገር ነው ካለ ካሉ እኛ አምነን መቀበል አለብን። እህቶቼ መሳደብ ወይም መዘቃዘቅ ብቃንቺን ከሰላምታ መለዋወጥ እኔ ከአባውን ሰዓት የደበረኝ ነገር ቢኖር በቃ ቲክቶክ ሰፈር የምታፋጩ ልጆች ማለት ነው። እና በህይወታችንም ራሱ በአብርሽና በሩታ ህይወት እንደዚህ አይነት ትክክለኛም ህይወታችን ቢሆን በቃ አንዴ እኮ አንድ ሰው የተጻፈለት ነው። እኔ የተጻፈለት ነገር ነው የሚኖረው ማለት ነው ለምሳሌ አብረሽና ሮታ በቃ እስከዛሬ አብረው እንዲኖሩ አብረው ተሰቃይተው አብረውም ለዚህ ደረጃ እንዲሆኑ ከላይ ተጽፎላቸው ይሆናል አሁንም ደግሞ በዚህን ሰዓት ሮታ ተማርግዛ አብረሽም ደግሞ የሌለበት ጸባይ በቃ የሚናገራቸው ነገር ከቃላቱ የማያቅ እኔ እንጃ ምን ብዬ ልንገራችሁ ያንን ነገር ለእነሱም ተጽፎላቸዋል እና ወዶ መለያየት በአብረሽና በሮታ አልተጀመረም ነገር ግን የደከሙለት ትዳራቸው እንደዚህ ሁሉ የሆኑለት የተረገጡለት ነገር በትንንሽ ነገር ለሰው ሰውን አሳድጋለሁ እያሉ ሰውን ትልቅ ደረጃ አደርሳለሁ እያሉ የራሳቸውን ሕይወት መበጥበጥ ብቻ ነው የሚያሳዝነኝ። እኔ ሌላ ምንም አያሳዝነኝም። በእርግጥ አብረሽና ሩታ ቢለያዩ እኔ እኔ እንጃ በጣም ነው የሚከፋኝ። በጣም ይደብረኛል። ድብርትም ብቻ አይደለም። እኔ እንጃ ምን ብዬ እንደምገልጸው አላውቅም። ነገር ግን እኔ ጠንቅቄ ነው የማውቀው አብረሽና ሩታ እና ብዙዋቸው ትጨነቃላችሁ፣ ታለቅሳላችሁ። እኔ ለምን አለቀሳችሁ ለምን ተጨነቃችሁ አልልም። ያን ስሜት እኔም ጋለ በጣም በአሁን አሁን ሰዓት ነው፣ እንደውም በዚህ ሁለት ቀን ነው በደንብ እንደሆነ የሩታን ምስጢር የሚያውቅ የአብረሽን ሚስጥር የሚያቅ ሰው አውርቼ እሱንም ተጨንቄ በጣም እውነት የመሰለኝ ማለት ነው። እና ካየኋቸውም አንጻር አንዳንድ ነገር እውነት በውስጥ መስመር የማወራችው ልጆች ስታቃሉ ያንን ነገር እያለ እኔም ራሱ ሰከን ረጋ ብዬ ወደ ራሴ ተመልሻለሁ ማለት ነው። እና ሁላችሁም ወደ ራሳችሁ ተመለሱ፣ ከስልብ ተቆጠቡ ባካችሁ። ባሊና ሚስት የሚያላይ ሰው ደግሞ አትለያዩ፣ አብረሽም ሲያጠፋ በጥፋቱ ሩታይም ስታጠፋ በጥፋቷ እና እዚህ ጋር ሩታ ትላንትና ቤት ጥላ ስወጣችም ጀግና አንበሳ አንቺ በርቺ የምትሏት አላችሁ። እንደዚህ አይባልም። ትዳር ማለት ቀልድ አይደለም። ምንም ቢደላትም ቢከፋትም ትዳር የመሰለ ነገር የለም። ቤት የመሰለ ነገር የለም። የራስ የመሰለ ነገር ምንም ነገር የለም። ሰው ይሰላቻል። ሰው ይደብራል። ቤተሰቡን ብጥሩ ፊት አይሰጥም። እናትም እንደዛ አባትም እንደዛው ማለት ነው። ምክንያቱም ካለንበት አንጻር ማለት ነውና ለሁለታቸውም ማለት ነው። ትዳራቸው ነው የሚሻላቸው። ለአብረሽም ተዋት ትቅርብህ አትበሉት፣ አብረሽም የሚያጠፋ ነገር ትክክል አይደለም በሉት እንጂ እኔ እንደኔ እንደኔ እኔ የራሴ የመሰለኝ ነገር እኔ እንጃ። ስላየሁትም ነው በራሴም ስለደረሰ ነው። እውነት አንድ ቀን እራሳችሁ አሟችሁ የሆነ ነገር ብትሆኑ ብትተኙ እንኳን ዞር ብሎ የሚያያችሁ የለም። ለዛ የራሳችሁ ቤት የራሳችሁ የመሰለ ነገር እኔ እንጃ። እኔ የራሴ የሆነ ነገር በጣም ነው የምወዳው፣ በጣም ቦታ ሰጠዋለሁ። ለምን እንደፈለግኩ ነው የምሆንበት። ሩታዬ ትዳሯ ይሻላታል። ከፋት ማለቀሰችን ወረደችን ወጣችም አንዴ እስከገባንበት የገባንበት ነገር የሚያወጣን ያን ነገር ነው እንጂ የሰው ልጅ ወሬው አይደለም ዛሬ እውነቴ ነው ምን ልንገራችሁ ነው ማለት እዚህ ጋር ሩታ ጀግና ነሽ አብረሽ ጀግና ነሽ የምትሉ ነጊ አብረሽና ሩታ ትዳራቸው ተበትኖ ትዳራቸው ሌላ ቦታ ገደል ገብቶ ቢሰቃዩ ምን ቢሉ እውነቴ ነው የምላችሁ ዞር ብላችሁ አታዩትም እንደውም ትረሱታላችሁ እኔ ስላየው ነው አብረሽና ሩታ ስታደንቁ የኖራችሁ ልጆች ዛሬ ሁለት ቦታ ተከፋፍላችኋል። አብርሽን ሩታን ሀይ ሀይ የምትሉ ዛሬ ነጺ ስለመጣችሁ ወደ ነፂ ጋር ተገልብጣችኋል። በእነዚህ ህይወት ነም አንድ ነገር ቢደርስባቸው ማንም እንደማያቸው እኔ እርግጠኛ ነኝ። ሩታ እንኳን አሟት ወይም አብርሽን ታመው የሆነ ነገር አርጉልኝ ቢሉ እንደማናረግላቸው እርግጠኛ ነው። ብናረግላቸውም አርገናል ብለን የምናገረን ሰዎች ነን ማለት ነው። እና መልካም